ቡራ በወንድሙ ሰርግ ላይ ይደሰታል ብዬ ሳስብ ጭራሽ እሱ ሌላ ታሪክ ውስጥ ገብቷል። ያጎረሰበትን እጁን ነበር መስበር ብሏል። ቡራ የእጁን ብቻ ሳይሆን የመጣበትንም እግሩንም ድገመው ስበረው የታባቱና። እንዴ እንደዚህ ማድረግ አልነበረበትም። የምር ዛሬ ሰሩ ቪዲዮ ላይ እኔ ትንሽ ለመሳቅ ሞከርሁኝ፣ ግን ደግሞ ቡራ በጣም ተናዷል፣ ተበሳጭቷል በሀይሚና በጓደኞቹ ቤተሰቦች ከምታስቡት በላይ የምር ነው። ፊቱን አይታችሁ መረዳት ትችላላችሁ። እኔ ግን ፈን ያደረገኝ ማለት ቅናት የዚህን ደረጃ የሚያደርስ መስሎ አይታየኝም ነበር። ነገር ግን ዛሬ በቡራ ሳየው በጣም አስገረመኝ። በጣም ደግሞ የሆነ ለመሳቅ ራሱ ውስጤ ለመሳቅ እየፈለገ ግን ፊቱን ሳየው አዘንኩኝ። የቡራን ፊት ሳየው ማለት ነው። እና እሱም ደግሞ ምንድን ነው በወንድሙ ሰርግ ላይ ሚዜ ነው። የመጀመሪያ ሰርግ ሲደገስ ከዚህ በፊት ቡራ ተናግራር የመጀመሪያው ነው ወንድማችን ይሄ ነው፣ ተደግሶ ተድሮ የሚወጣው ቀጣይ ደግሞ እነሱ ናቸው እና እኔ ግን ለቡራ ጥያቄ አለኝ። ጥያቄው ምንድን ነው? ከዚህ በፊት ሀይምዬ በትልልቅ ሰርግ ውስጥ እንሰርግ አይጠፋም ስትል አሉባልታ ነው፣ የመንደር አሉባልታ ነው፣ ዝም ብሎ ነገር ነው ሲል ነበር። ዛሬ ግን ቤተሰቦች እሪል እንዳመነበት ራሱ አውቶ ተናገረና ሰርጉ ላይ ያው ሚዜ ነው። ነገር ግን ሚዜነቱን ትቶ መጨፈሩን ትቶ መደሰቱን ትቶ ሀይሚን ነበር ሲያየዋለው። ለምን ብትሉ የሆነ ሰው አላቀው መጥቶ ሀይሚዬን ሲያጎርሳን ነበረ፣ አብረ ስጨፍሪ ነበረ። ለምን እኔ በዚህ መሀል በጣም ተበሳጭቻለሁ። ሚዜነቱንም ጭራሽ ረሰቸው። ፊት የራሱ በጣም እንደተናደደ አስታውቆብኝ፣ ወንድሜ ሀብትሽ እየጠየቀ ነበር፣ ምን ሆንሃል እያለ እዛ ጋ ሚዜነቱን ላስተናግድ ወይንስ ደግሞ ያው ታቃላችሁ፣ ሚዜ ስትሆኑ ብዙ ነገር ሀላፊነት ይጣልባችኋል ወይንስ ደግሞ ሙሉ ሀሳቤ አንቺ ጋር ነበር። ወይንስ ደግሞ አንቺን ልመልከት? ለምን እንደገና ደግሞ ሀሰንስ ሙቤስ ፍፄስ ለምን ዝም ይላሉ? ለምን አላናገሩትም? ለምን ስጠይቃቸው ነበር። ሁላ ቤተሰቦቹ የምር አሳዝነኝ ከምታስቡት በላይ ማለት፣ ሚዜነቱን ትቶ ዛጋ ሰርግ ላይ የወንድሙ ሰርግ ነው። ቤተሰብ ነው። ማስተናገድ አለ የመጡ የሄዱትን፣ እያንዳንዱ ነገር ስራ አለ ቤተሰቦቹ። ዝም ብሎ አይደለም፣ ኃላፊነት አለውና ያን ነገር ሁሉ ትቶ ፍፄ የጋና ሙቤ እና ሐሰን ጋር ሄዱ። ይሄ ልጅ ማን ነው? ለምን ሃይሚና ጎሮሳት ለምን ካይሚ ጋር ጨፈረ? በጣም ነው ፈን የሚያደርገው እኔ ተመችቶኛል። ማለት የቅናት ደረጃው የትና የት ከሚሄድ በእርግጥ ሁለት ሰው ሲፋቀር ማለት ነው በመካከላቸው ቅና ሲኖር ደስ ይላል። ግን በልክ ከልክ ያለፈ ቅና ከሆነ ቤተሰብ ያለያያቸዋል፣ ያራርቃቸዋል፣ ሌላ ችግር ይፈጥርባቸዋል። በልክ ከሆነ ግን ቡራ በሀይሚ የሚቀራ ከሆነ ለሀይሚ ይጠነቅቅላታል፣ ሌላ ሰው ከእሷ ጋር እንዳይሆን በጣም ይጠባበቅላታል ና ሀይሚም ደግሞ በቡራ መቀና ከሆነ እንደዛው በልክ ከሆነ ማለት ነው። ከመጠን በላይ ከሆነ ደግሞ ግን ያው ትዳራችሁን ወይንም ደግሞ በፍቅር ያለ ሰው ይለያያል ሁላ። ለምን ከመጠን በላይ መቆጣጠር ሲበዛ ችግር ይፈጥራል። እና ዛሬ ቡራ በጣም ተናዶ ከምታስቡት በላይ ቤተሰቦቼ ለምን ሀይሚን አጎረሳት? ግን እኮ ማለት ነው እኔ እንደ ራሴ፣ ማለት የቡራ አባባል ያሳቀኝ ምንድን ነው? ቤተሰቦቼ ማለት ሰርግ ላይ ሄዳችሁ ለምን ከዛ ሰው ጋር ጨፈራችሁ ወይንም ለምን ያ ሰው አጎረሳችሁ ተብሎ መከልከል አይቻልም ሰርግ ነው ሰርግ ላይ ከብዙ ሰው ነው የምትገናኙ። ከብዙ ሰው ጋር መጨፈር፣ መደነስ ወይንም መጎራረስም ባህላችን ነው፣ ሊሆንም ይችላል። ግን ልጁ ማን ነው? ማን ጠራው? አላውቀውም አለ ልጁን አላቀው፣ ቤተሰቦቻችን አልጠሩትም፣ ከየት ነው የመጣውኝ? ላጣራ ሞከርኩኝ፣ የቡታጅራ ልጅ አይደለም አለ። ሃይሚዬ ደግሞ በቃ እኔ አላስተዋልኩም ነበረ ሲያጎርሰኝም ቢል በለው ወይ ምን ልበለው እንደገና ደግሞ እሱ ያቀኛል እያለች ነበር። ፌመስ ናት ሃይሚ፣ ሶሻል ሚዲያ ላይ በጣም ፌመስ ናት። ሁሉም ሰው ያው ቡራንም ሃይሚንም ያውቃሉ። ታውቃላችሁ አይደለም? ሜይቢ የሆነ አድናቂዋ ሆኖ እሷን ለማጉረስ የሞከረ ይመስለኛል። ግን እጁንም ሳይሆን እግሩንም ድገመው ወንድሜ፣ እንዴ ይገባዋል። ማን ነው እሷን ሊያጎርስ ና ያለው? ሲጀመር ማለት ነው ሰርጉ ላይ ማን ጠራው? አንተ ማታውቀው ከሆነ መቼም ሙሉ ቤተሰብህን አንተ ታውቃለህ ብዬ አስባለሁ፣ አይደለም ሀይሚዬ ደግሞ በነገራችን ላይ ማለት ነው በጣም ነው ስስት ያለችለት ማለት። ትናንትና እንደዛ ሰርጉ ላይ አሳልፈን ዛሬ እንዴት እንጨቃጨቅ ባክ በቃ እርሰው፣ ይቅርታ ማለት በጣም ስለተናደደ አንድ ነገር ላይ ማለት ነው ምንም አይለቃትም አንድ ነገር እኔን ለምን አፈጣሃየ ስትለው ኦኬ፣ እንደዛ ከሆነ እኔ አይመለከተኝም ስለ አንቺ ማለት ነው ማለት ቦታ ያነበርም ይላታል። ና ይሄ ማለት ምንድን ነው? በጣም ስለሚወዳት ከመጠን በላይ ስለሚሳሳላት እሷ ማጣት ስለማይፈልግ ያፈቀራ ልብ እንደዛ ነው። ቤተሰቦች እያፈቀራ ልብ ያውቀዋል። የሆነ ሰው በጣም ስትወዱትኝ ያወራው ሰው ሁሉ ወይንም ያወራት ሰው ሁሉ የሚወስድባችሁ ያጎረሳት ሁሉ የሚወስድባችሁ ነው የሚመስላችሁ ገባችሁ። አሁን ቡራን ዝም ብዬ ሳልኩትኝ ሚዜ ነው ቤተሰብ ነው ማስተናገድ አለ ምናምን ብቻ አንዳንድ ነገር ነገሮችን ማድረግ አለበት ያን ነገር ማድረግ ትቶ ትኩረቱ የት ነው ሀይሚ ላይ ነበረ ስለዚህ ለዛም ነው ወንድሙ ራሱ ምን ሆነህ ነው ምን ተፈጠረ ብሎ እየጠየቀው ስለ የነበረው እና ኢቭን እንኳን ንዴት ውስጥ እስካሁን አልበረደለትም ቤተሰቦች ፊቱን አይታችሁ መረዳት ማለት ቡራ በእንደዚህ ደረጃ ሲያወራ አይቼ ሰምቼ አላውቅም ሲቀጥል ደግሞ የሆነ ነገር ሊፈጠር ሲል ምን ያደርጋሉ ቤተሰቦች ስሜታቸውን ቲክቶክ ላይ ስቶሪ ላይ ወይንም በቪዲዮ ይለቃሉ ቡራ ዛሬ ዩቲዩብ ላይ እና ቲቶክ ላይ አንድ ዘፈን ለቋል። አይታችሁታል። እና ከሌላ ሰው አትመኝም ገላሽም ከሌላ ሰው አይለምድ ምናምን የሚል ዘፈን ማለት ነው። እኛ አደለም ስለዚህ፣ ስሜቱ ሙሉ ሌሊቱን፣ ሙሉ ቀኑን፣ ትኩረቱም ሀሳቡም ያ ልጅ ነው ማለት ነው። ማን ነው? ምንድን ነው? ከየት ነው? ከሀይሚ ቀር ብቻ አደለም፣ ጓደኞቹን ራሱ ሄዶ መጠየቁ ለምዝም አላችሁ። ሀይሚን ሲያጎርሳል ለምዝም አረ፣ ወይኔ ፈኒ ነው የሚያደርገው። ቡራ፣ እውነት ፈኒ ነው የሚያደርገው። ይሄ ነገርና ቅናት በልክ ሲሆን መልካም ነው። ግን ደግሞ አንዳንድ ጊዜ ያስደስታችኋል። ሰው በእናንተ ሲቀና ማለት ስላችሁ፣ እናንተ ከሌላ ሰው ጋር ምንም እንዳታደርጉ ሲቀና ሳይሆን፣ ቤተሰቦች አይደለ፣ ስለሚወዳችሁ፣ ስለሚሳስላችሁ የራሱ ለማድረግ ሲቀናባችሁ፣ ኦ ያለው ስሜት ሀይሚዬ፣ ኮራ በይ። ሲቀጥል ደግሞ ማለት ነው፣ ሀይሚዬ ተቻላት ሁሉ እያደረገች ነው። ነገር ግን ቡራ በምላሹ ምን ለማድረግ እንዳሰበ እንደው ባላቅም ኦኬ አንቺ እንደዚህ ታረግሽ እኔንም ደግሞ ታይኛለሽ እያለ ነበር ቦና ምን ለማድረግ አስበህ ነው ማለት ሀይሚ ሳታስብ ነው ይሄ ነገር የተፈጠረው ሲቀጥል ደግሞ የወንድምህ ሰርግ ነው ገባህ አይደል አንተ ነህ የጠራሃትኝ እንደገና ደግሞ አንተ ሚዜ ነህ ታዲያ ሷ ከማጋ ትዝናና ማለት ከነ ሀሰን ከነ ሙቤ ምናምን ኦኬ ትዝናናለች። ግን የሆነ ሰው መጥቶ የሆነ ሰንበዴ አብረን ጨፈር ቤላቴ ደግሞ ባህላዊ ጭፈራ የሚጨፈረው የሚጫፈረው ሰርግ ላደል ምንም ችግር የለም ባህላዊ ልብስን የለበሰችውኛ ማለት ዘመናዊ ቢሆን ይደብራል። በጣም ይደብራል። ቤተሰቦቹ ማለት የምትወዱ ሰው ወይም የምትወዷት ሴት የሆነ ዘመናዊ ጭፈራ ምን እንደ ይገባችኋል ታውቃላችሁ አይደለም እንደዛ ቢሆን በጣም ያስጠላል፣ ይደብራል፣ ያናድዳል ሁላ እውነት እኔ አልዋሽም ና ግን አለባበሳቸውን እንደገና ደግሞ ሰርግ ላይ ነው። ማለት በቃ ትልልቅ ሰው የሚገኝበት ቦታ ላይ ነው ጭፋሮ የሚሆነው ምንድነው? ባህላዊ ምንም ንክኪ ምናምን የለውም። ማለት ምንም አይ እንትን አይሉም፣ አይነካኩም ግን ኖርማሊ ያ ሰው እዛ ጋ እሷ ዚጋ ሆና ቢጨፍር ውስጥ ኦኬ ችግር የለም። ጉርሻ ላይ እውነት ለመናገር ቤተሰቦች ጉርሻ ባህላችን ነው ይባላል አይደለ? እኔ ግን በተፈጥሮ ሰው ሲያጎርሰኝ አልወድም። ለምን እንደሆነ አላውቅም። ማለት እኔ ማጉረስ እችላለሁ፣ ሰዎች ሊያጎርሱ ይችላሉ፣ ግን ሰው ሲያጎርሰኝ አልቀበልም ሲጀምር ማለት ነው። አልወድም ማለት። ይሄ ደግሞ የሰው ጸባይ ነው ሚወስ ነው እና ሀይሚ ሊያጎርሷት ከመጣ ምንም ልትመልሰው አችልም። ብቻ ያው ሀይሚ ጋር ጥፋት አለ ብዬ አላስብም። ቤተሰቦች ምንም አላጠፋችሁ ማለት አንዳንድ ኮሜንቶችን እያየው ነበረ። ሀይሚ ባንዶ እንዳረግም ወይ ምናምን የሚል ኮሜንት ማለት ነው። እኛና ሞራሏ ላይ አትረማመዱ። ዝም አይነቅስም ይባላል ገባቸ፣ ቤተሰቦችና ቡራ ስለቀና ነው ስለሚወዳ ስለቀና፣ ባት ልጁን ለማንም እያፈላለገ ነው ግን አላገኘው፣ ማድራሻውን አላገኘውትም ብሏል። ወይንም ደግሞ የሆነ ሰው የሆነ ሰው ፕራንክ እያስተካከለ ይመስለኛል። ሲመስለኝ አላቅም ወይ ሀይሚ ጋ ወይ ቡራ ጋ ከሁለት አንዳቸውን ፕራንክ ለማድረግ እየሞከሩ ሊሆንም ይችላል። ቤተሰቦች ግን ቀጣዩን ሳና ያንፍረድ በሰው ላይ እሺ። ግን የቡራ ቅናት እኔ ደስ ብሎኛ ላስቆኛለም የሆነ እንዴት ብዬ ልንገራችሁ፣ ለመሳቅ እየፈለግኩኝ ግን ያው ፈንቀል አድርገው የወጡ ትንሽ ሳቆች አሉ። ለምን አባባሉ፣ አነጋገሩ አጎረሳት ብሎ ዩቱብ ላይ መጥቶ ማለት ነው፣ ጓግም ሲል አስባችሁ የምር ማለት ነው። ለምን አጎረሳት? ለምን አብራ ጨፈረች? ሀይሚን ብቻ አይደለም ጓደኞችን የተወሮች ራሱ እየሄደ ይሄ ልጅ ማን ነው? ለምን ዝም አላችሁ? ሀይሚን ሲያቁርጽ እንዴት አለ ይጣሉ፣ እንዴት ደባደቡ፣ እንዴት ሰርግ ላይ ጉድ ፈላ ዘንድሮ። ሀይሚዬ ሚዬ ያንተ ብቻ ናት፣ አታስብ። እንዲ የዚህን ያህል መጨነቅ የዚህን ያህል አስፈላጊ አይደለም። እንደዛ ካልህ ደግሞ ቶሎ ብለህ አስመስክር። በቃ ሀይሚዬን በእጅ ቶሎ ብለህ ግብታ አርጋትኝ፣ አግባትኝ፣ እንደ አግባ አግባ፣ ቡራዬ አግባ። አዎ ቤተሰቦቼ ባባይ